ዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበረ። እኔ ቅዴ ማን እንዳየው ብታውቂ! ሁለት ክላስ ተከራይታ መኝታ እና እንትን አለው ሳሎን። ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው። አሁን እኔ ይህን ልነግርሽ የፈለግኩት ለምን እንደው ታውቂያለሽ? ሰይድ እሷ እየፈለገ ነው አይደለ? ቢያንስ ሰይድ እሷ እንፈልጉ ከሚያገኛት አንቺ ደግሞ ልክ እኔ ሰይድ አንተ እንደፈለግካት እኔም እኮ እየፈለግኳት ነበረ። አንተ እንደምትፈልጋት እኔም እየፈለግኳት ነበር። እኔም ከአንተ እኩል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው ይ ና ሱመያ እንዳገኘሻት አድርገሽ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼ እልሃለሁ። የኔ ውድ ባል ስቲ ነበር አንቺ ምን የእሱ ደስታ ያስደስተኛል። የእሱ ደስታ ነው የወደውን እወዳለሁ። ገመችው ሰነ ገመች ይሳ ዋን ሰይዱን ጃለቱን እንጃለ ዳፍ ጀቻ ያስደስተኛል፣ ያስደስተኛል። ግን ደግሞ እንደዚህ መሰቃየት ማግኘት እንደዚህ ጥያቄ እንዳል አልደወልሽም አይደለ እና በአንቺ ብሶ ነው ጭራሽ እንደዚህ የምትሄን። እና ስንት ዋጋ ከፍዬ እንደመጣው ብታይ ይሄን ባላልሽ የነበረ ዋጋ አዩ። እኔ ላንቺ አዝኝ ስለምወድሽ ነው እንጂ እኔ እኮ ካንዳንድ ደውዬ ለሰይድ፣ ሰይድ እዚህ ጋር እና ብለው ይመጣል። ምን ታውቂያለሽ? እንደው የሚያገበኝ ይመስለኛል። ኦኬ፣ መደራጀቱን አላየሁም። ኖርማን አልነበርኩም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ደፋፊ ቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? ሰላም ሰላም ብያለሁ፣ ከዳር እስከ አለም በሙሉ ለምትከታተሉኝ ይህን ቻናል የምታው በሙሉ ፕሊዝ ሰብስክራይብ አድርጉኝ ማለት ነው፣ ላይክም እንደዚሁም ኮሜንት ጻፉልኝ ሀሳብ አስተያየታችሁን። ዛሬ የመጣሁበት ርዕሴ እንግዲህ የሁለት የገቡ ሴቶች ነው። የሁለት የሚገቡ ሴቶች ምን አይነት ባህሪ ነው ያላቸው? ምን አይነት እስስት ናቸው? ምን አይነት መሰሪ ናቸው? ምን አይነት ሰው ምን አይነት አህላቅ ናቸው? በሚለው ላይ ነው እንግዲህ ዛሬ የመጣሁት። እሱም ደግሞ ሀዩ እያስተማረችን ነው ይሄ ነገር ወደፊት ፕራንክ ሊሆን ይችላል እነሱ የሚሰሩት፣ ያኔ በረጅም አይዲያ ሊሰሩት ይችላሉ። እውነትም ሊሆን ይችላል አላሁ አለም። ግን ሀዩና ሱማያ በተ በመሳኑነት የሚሰሩት በጣም ለማንኛውም ማህበረሰብ የሚያስተምር ትምህርት ነው። ሀዩ ሁለተኛ ነች፣ ሱማያ የመጀመሪያ የልጆች እናት የመጀመሪያ ውድ ንግስት ነች ማለት ነው። ሱብሐናላህ፣ ግን ምን አይነት ምቀኝነት እንዳላቸው በውስጣቸው ድሮም የመሳኑ ደህነኛ የለውም መሰሪ ናቸው። እና ሀዩ አስተያየት ነበር የቀረበላት እንዲህ ብለን እንዲህ ብናደርገው ብላ የራሷ ጓደኛ ነበረች ያቀረበችላት ማለት ነው እና እሷ ግን ያኔ ውስጧ ያኔ ቅን የሚያስብ ቢሆን ያን ሀሳብ ትቀበለው ነበረ። ለምን ያን ሀሳብ ያልተቀበለችበት ምክንያት ለሶማያ መርዝ ነገር ነው የምታስበው። ለሶማያ ቅን የምታስብ ሴት አይደለችም። ብላክስ ደግሞ ሶማያ ቤቷ ድረስ ራሱ ሄዳ መጥፎ ነገር አላስበቻትም ማለት ነው። መጥፎ ነገር ብታስባት ሱማያ የፈለገችውን አድርጋ መመለስ ትችል ነበረ። ስብሃናላህ፣ እናስወጣለን ብለው ይገቡና መጨረሻ ላይ የሚወጡትም ሸር አስበው ስለሚገቡ ነው። ገብታችሁ ኋላ እና ጀግናዋ ንግስታችን ሱማያ የምታስተምረን ጀግንነትን፣ በራስ ኮንፊደንስ መተማመን እና እነዚህ ነገሮች የኔ ከሱማያ ያ ለራሴም ስለምኖርበት የሱማያን ሙሉ ኮንፊደንስ እኔ ስለምኖረው አምንበታለሁ። ገብቷቸው ኋላ። ግን የምትነፋረቁ ሴቶች ወንድ ሄደ መጣ ብላችሁ የምታለቅሱ ሴቶች አላችሁ። ይከርበት ምን ብላችሁ ሴት ናቸው። አላህ ሙሉ ጤና ከሰጣችሁ ወንድ ቢሄድ በወንድ ይተካል። ገብቷቸው ኋላ። ይሄ ለምትነፋረቁ ሴቶች ነው መልእክቴ። አሁን ሀዩ በረኪና ምን ተጣጣለው ተተሃይ ከህክ ስኩ ጎንደር የሄደ ጊዜ ምንድን ነው ያለችው? የቤት ክራይ ማን ይከፍልልኛል ነው ያለችው። ሶማያ ግን ምንድን ነው ያለችው? እዛ ጎንደር ሄዶ ስልኩን ያጠፋት ይጠፋ፣ የልጆቹ አባት ስለሆነ ገና ለገና አንድ ነገር ይሆናል ብላ እኔ ያለሁት እዚህ ቦታ ነው፣ ወደ ድሬዳዋ ና ቶሎ አለችው ማለት ነው። ለምን እሷ ነገ ዛ ለወለደቻቸው ልጆች አባት ስለሆነ ነገ አባታችንን ስለሚሏት ለልጆቿ ስትል ቅልባላት ማለት ነው። የሁለተኛ ሚስት ግን አንደኛ የምፈልገው መፈንቅለንትን አድርጋ መግባት ነው፣ ሁለተኛ መሰሪነት ነው የሚያስቡት። ጥቁር መሰሪ እንግዲህ አይታይም። ልክ እንደዛ ናቸው ማለት ነው። ሱብሃንአላህ እና ደግሞ ውሸቷ የገረመኝ ነገር እኮ ሌላው አይደለም። ካሜራው ላይ ያኔ በኋላ ላይ እንግዲህ ያንቲያውት ቁጭ ብላ ትታየው በዋሸችው ውሸት እንዴት ነው የምታፍረው? የምር እንዴት ነው የምታፍረው? እኔ በጣም ነው የገረመኝ። ያ በጣም ከባድ ትምህርት አለው። እያንዳንዳችሁ ሰይድ ቻናል ላይ ገብታችሁ ተከታተሉት። ወላሂ ትምህርት አለሁ ለምን ሀይ ሀዩ ጨር ሰምት ሰራው ፓርት እንግዲህ ውነትም ሊሆን ይችላል ውሸትም ሊሆን ይችላል፣ የሚሰሩት ማለት ነው ግን አስተማሪ ነው። እያንዳንዷ የሁለት የምትደረብ ሴት ይሄ ሙሉ የሀዩን ባህሪ ነው ያላቸው። ከስንት አንድ ከመቶ ፐርሰንት ምከን በቂዳ በኩል ወይም አባወርዮ ቂዳ ኖሮት ላቂዳው ብለው ምከን ተዋደው የሚኖሩ ከመቶ ፐርሰንት የተወሰኑ ሊኖሩ ይችላሉ። ሱብሓነ አላህ። ሌላው ግን ሶስት ናቸው። ስለዚህ ሀዩ ልብ ግዢ ከሶማያ ላይ እጅሽን አንሺ ማለት ነው። መኖር ካለብሽ ራስሽን ችለሽ ኖሪ። አትልፈስፈሺ። ሱማያ እኮ የስንት ዓመት ሚስቱ ናት? እሱም ነግሮሻል፣ ደጋግሞ ደጋግሞ። ግን ደንቆሮ ስለሆንሽ አይገባሽም። ለሚገባው ሰው ነው ትምህርት የሚነገረው፣ ለማይገባው ሰው በድንጋይ ላይ ውሃ መፍሰስ ነው ማለት ነው። እና ሱማያ ጣቢያዋንም ሩቧንም ኮፒዋንም አታህሊም ማለት ነው። አዩ ይሄ ቪዲዮ ከደረሰሽ ጥሩ ስነምግባር ያላት ሴት ሆነሽ ባህርሽን ያስተካክለሽ ለሱማያ ያለሽን ፍቅር ይቅርታ ብለሽ ትጠይቂ። እኛም ደግሞ የአንቺ አድናቂ እንሆናለን ማለት ነው። የሰው ልጅ አላህ ይቅር ባዮችን ይወዳሉና ይቅር ይልሻል። አውፍ በይታልሻት፣ እሷም አውፍ ትልሻል። ግን እሷ ቤት ገዛች፣ እኔም ለኔም ቤት ይገዛል። ለሱማያ የገባሽው እኮ አንቺ ነሽ። ሁለተኛ እኮ የገባሽው አንቺ ነሽ፣ ሱማያ አይደለችም ሱማያ እኮ ካላስ እንዳውም ለአንቺ የሚደርስሽ አሁን አንድ ፐርሰንት ነው። እሷ ኮ ሶስት ናት ከልጆቿ ጋራ ገብቶሻል። በርግጥ እንግዲህ ያው ዋለው ብለሽ ነው የገባሽው በመጀመሪያም ክሎሮክስ ጠጣለው ምናምን፣ እሷም ሀዩ በረኪና ብላ ሰየመችልሽ ማለት ነው እና ሀዩ በረኪና ባህረሽን አስተካክሌና አንቺም ሀዩ ንግስቷ እንድትባይ ነገር እዛ ቆይቼ እዛ ድሬ ጠዋት ስራ ለመግባት ነበር እኔ እቅዴ። ማን እንዳየው ብታቂ? ሁለት ክላስ ተከራይታ መኝታና እንትን አለው ሳሎን። ሱመያ ከነ ልጆቿ ተከራይታ እዛ እየኖረች ነው አሁን። እኔ ይሄን ልነግርሽ የፈለኩት ለምንድው ታውቂያለሽ? እሺ፣ ሰይድ እሷ እየፈለገ ነው አይደለ? አዎ። ቢያንስ ሰይድ እሷን ፈልጎ ከሚያገኛት አንቺ ደግሞ ልክ እኔ ሰይድ፣ አንተ እንደፈለካት እኔም እኮ እየፈለኳት ነበረ፣ አንተ እንደምትፈልጋት እኔም እየፈለኳት ነበረ። እኔም ከአንተ እኮል እየተንከራተትኩልህ ነበረ። ይሄንን ግን ሚስጥር አድርጌ ይዤብህ ነው። ይሁና ሱመያ እንዳገኘሻት አድርገሽ፣ አንቺ ብዙ እንደለፋሽ አድርገሽ ለሰይድ ይሄው ሱመያንም ልጆችህንም አግኝቼልሃለሁ የኔ ውድ ባል ስትይ ነበረ አንቺ ምናምን ምናምን የሱ ደስታ ያስደስተኛል። የሱ ደስታ ነው። የሚወደውን እወዳለሁ። ገመቹ ሰነ ገመቺሳ ዋን ሰይዱን ጃለቱን እንጃ አለዳፍ ይጨቻ ያስደስተኛል። የሱም ያስደስተኛል። ግን ደግሞ እንደዚህ መሰቃየት አለባት ማግኘት ለምን ማን ለሰይድ እንዳል እና በአንቺ ብሶ ነው ጭራሽ እንደዚህ የምትይኝ? ስንት ዋጋ ከፍዬ እንደመጣሁ ብታይ ይሄን ባላልሽ ነበረ። ዋጋ ዋጋ ዋጋ አዩ